ጤና ይስጥልኝ የተከበራችሁና የተወዳቸው የኢትዮ ኒውስ ቤተሰቦች፣ እንደምን አላችሁ? የዕለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ማር ዜናዎችን ነግራችኋለሁም፣ አብራችን ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ከመቶ በላይ ወታደሮች መገደላቸውን የአማራ ፋኗነት በጎንደር አስታውቋል። አገዛዙ በበኩሉ ብልጽግና በሚገኝባቸው የክልሉ አካባቢዎች የፋኖ ኃይሎች የሚወነጅሉና የሚያጣጥሉ የስብሰባ መድረኮችን እያደረገ ቀጥሏል። በዚህ ላይ ዝርዝር ሪፖርት አዘጋጅተናል። ብልጽግና ፓርቲ ያደረገው ሁለተኛ ድርጅታዊ ጉባኤ ህገወጥና ተቀባይነት የሌለው ነው ተባለም። የጠቅላይ ሚኒስትሩ ፓርቲ የሆነው ብልጽግና ፓርቲ ባለፈው ጥሮር ያካሄደው ሁለተኛ ዙር ድርጅታዊ ጉባኤ የተጭበረበረና የፓርቲውን ህገ ደንብ ጭምር የጣሰ በመሆኑ ምርጫ ቦርድ ውድቅ እንዲያደርገው ከፓርቲው ማዕከላዊ ኮሚቴ አባል አንዱ ጠይቀዋል። በዝርዝር እንመለከታለን። አቶ ልደቱ አያሌው ሌላ ዙር አውዳሚ ጦርነት ከፊታችን አፍጦ እየመጣ ነው አሉ። ፖለቲከኛው አቶ ልደቱ አያሌው የኤርትራ ጦር፣ የአማራ ፋኖ፣ የትግራይ ሰራዊት፣ የኦሮሞ ነጻነት ሰራዊት በጋራ ሁነው ከሰሩና በአጠቃላይ ደግሞ የብልጽግና ጦርና የአካባቢውን ጥቅም የሚፈልጉ ኃይሎች በጋራ ሁነው አዲስ ጦርነት ሊቀሰቀስ ነው ብለዋል። አቶ ልደቱ አያሌው ስጋታቸውን ኦሮማይ በቃንበል እንደገና ሲሉ ባቀረቡት ጽፋቸው ያቀረቡትን ዝርዝር ጉዳይ የተመለከተ ጥንክራለን። የትግራይ ልማት ማህበር ጉባኤ እንደገና እንዲካሄድ የብልጽግና አገዛዝ ወስኛለሁ አለም የሲቪል ማህበረሰብ ድርጅቶች ባለስልጣን የሆነውና የብልጽግናው አገዛዝ ተሿሚ በትግራይ ልማት ማህበር ትልማ በቅርቡ መቀሌ ከተማ ያካሄደው 12ኛ ጠቅላላ ጉባኤም በከፍተኛ አፈጻጸም ችግር ምክንያት መጠናቀቁን አስታውቆ እንደገና መካሄድ አለበት ብሏን ይህንንም በዝርዝር እንመለከታለን ነው። የየመን ሁቴዎች በዴቪድ ቢን ጎሪያን አየር ማረፊያ ላይ ለፈጸሙት የሚሳይል ጥቃት አጸፋ የመን ውስጥ በሚገኙ የቡድኑ ኢላማዎች መምታቱን የእስራኤል ጦር አስታውቋል። ይህ በቅንጅት ከአሜሪካ ጋር ተደረገ የተባለው ጥቃት 30 ጀቶች የተሳተፉበትን የተባለ ሲሆን በየመን በርካታ ቦታዎች ወድሟል። በዚህም ላይ ዝርዝር አለን። በዩክሬን ድሮን ጥቃት ምክንያት የሞስኮ አውሮፕላን ማረፊያዎች መዘጋታቸው ሰምተዋል። ዩክሬን ለሁለት ተከታታይ ምሽቶች በግዛቷ ውስጥ የሰው አልባ አውሮፕላን ጥቃት መፈጸሟን ሩሲያ ማስታውቃለች። እነዚህና ሌሎችን በዝርዝር እነግራቸዋለሁ። አብራችሁ ይቆዩ። ባለፉት ሁለት ዓመታት በከፍተኛ ሁኔታ እየተካሄደ የሚገኘውና በአገዛዙና በፋኖ ኃይሎች መካከል አውዳሚ የሆነ ጦርነት ዛሬም በአማራ ክልል ቀጥሏል። በጎንደር ከመቶ በላይ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ አንድነት በጎንደር ወቁልኛለ ሲሆን አገዛዙ በበኩሉ ደግሞ ብልፅግና በሚገኝባቸው የክልሉ አካባቢዎች የፋኖ ኃይሎችን የሚሆነጁሉን የሚያጣጥሉ የስብሰባ መድረኮችን እያደረገ ይገኛል። ትላንትናና ዛሬ ብቻ በጎንደር ቀጠና በተደረገው ውጊያ ከመቶ በላይ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ አንድነት በጎንደር ነው ያስታወቀው። በማዕከላዊ ጎንደር ዞን ታች አርማጮ ወረዳ ሙሴ ባምብ፣ እንዲሁም ደበዝ እና ኩርቤ በተባሉ ቦታዎች ከባድ ውጊያ መደረጉ ነው የፋኖ ኃይሎች ያስታወቁት። በእነዚህ ሶስት አካባቢዎች በተደረገ ውጊያ ከ84 በላይ ወታደሮች ሲገድሉ 22ቱ ቁስለኛ ሆነዋል። እንዲሁም 25 ወታደሮች ደግሞ ፋኖ ኃይሎች ተማርከዋል ሲል የአማራ ፋኖ አንድነት በጎንደር አስታውቋል። በአርማጮ በተደረገው በዚህ ውጊያ ከሰብአዊ ጉዳት በተጨማሪ ከፍተኛ ቁጥር ያለው የጦር መሳሪያ በፋኖ መያዙ ነው የተገለጸው በተመሳሳይ በጠገዴ ወረዳ የፋኖ ኃይሎች በአገዛዝ ጦር ላይ በከፈቱት ማጥቃት 24 ወታደሮች መገደላቸው ሲታወቅ 45 ወታደሮች ደግሞ ተማርከዋል ተብሏል። በሰሜን ጎንደር ዞን ደባርቅ ወቅን አካባቢ በተፈጸመ የደፈጣ ጥቃትም በተመሳሳይ በርካቶች መጎዳታቸውን የኢትዮንስ የመረጃ ምንጮች አረጋግጠዋል። በጎጃም ቀጠና የተለያዩ አካባቢዎችም ትናንትናና ዛሬ ከፍተኛ ሰባዊና ቁሳዊ ጉዳት የተመዘገበበት ውጊያ ተደርጓል። በምስራቅ ጎጃም ዞን አዋበልና ባሶሊበን ቀጠና በ አገዛዝ ጦርና ፋኖ ኃይሎች መካከል ለሰዓታት የዘለቀ ውጊያ መደረጉን የፋኖ የመረጃ ምንጮች ተናግረዋል። በተለይም በሶሊመን የላም ጌጃ አካባቢ ከባድ ውጊያ የተደረገ ሲሆን የአገዛዝ ጦር በተደጋጋሚ መድፍና ዙ 23 መሳሪያዎች ሲተኩስ መዋሉ ታውቋል። በዚህም በአርሶ አደሮች ቤትና ንብረት ላይ ከፍተኛ ውድመት አድርሷል ሲሉ የመረጃ ምንጮቻችን ለኢትዮኒስ ተናግረዋል። በትላንትና ዕለት በዚሁ በጎጃም ሰከላና ዳንግላ ወረዳዎች በርካታ ወታደሮች የተጎዱበት ውጊያ መደረጉ የታወቀ ሲሆን በባህር ዳር ከተማ ዙሪያ መሸንቲ ደግሞ በአግ ዛዙ የተጠራው ሕዝባዊ ስብሰባ ፋኖ ኃይሎች እንዲበተን መደረጉ ተነግሯል። በሌላ በኩል ባለፈው አንድ ሳምንት ጊዜ ብቻ በአስራ ሁለቱም የአማራ ክልል ዞኖች በሚገኙ ሀምሳ ሁለት ወረዳዎች ላይ በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ ስለመደረጉና ና የሰብዓዊ ጥሰቶችም ስለመፈጸማቸው መዝግብ ያለው ሲል የአማራ ማህበር በአሜሪካ አስታውቋል። ከእነዚህ መካከልም በአስራ ሁለት ወረዳዎች የሲቪሊያን ሰዎች ጉዳት ተመዝግቧል ሲል ማህበሩ ያስታወቀ ሲሆን በተጨማሪም በክልሉ በርካታ አካባቢዎች አስገዳጅ ወታደራዊ ምልመላ አገዛዙ መፈጸሙን የሳምንቱ ክስተት አድርጌ መዝግቤ አለው ብሏል። በአማራ ክልል ከቀጠለው ጦርነት ጋር በተያያዘ አገዛዙ በሚዲያ ከሚያደርገው የፕሮፓጋንዳ ስራ በተጨማሪ ሰሞኑን በሁሉም ብልጽግና በሚገኝባቸው የክልሉ አካባቢዎች የፋኖ ኃይሎች የሚወነጅሉና የሚያጣጥሉ የስብሰባ መድረኮችን እያደረገ እንደሚገኝ አገዛዙ ወቁልኝ ብሏል። የጥፋት እጆች ና መዛቸው በሚል ህዝብ እየሰበሰበ በራሱ በአገዛዙ ጦር የተፈጸሙ ግፎችን ሁሉም ለፋኖ መስጠት የሃሰት ፕሮፓጋንዳ እየነዛና ህዝብን እያደራገረ ይገኛል ሲሉ ነው የስብሰባው ተሳታፊዎች ደግሞ ለኢትዮ ኒውስ በላኩት መረጃ ያጋለጡትም። ለዚህም የፕሮፓጋንዳ ስራ ሲባል ተንቀሳቃሽ ምስሎችና ለራሱ አላማ ግባት ይሆናሉ የተባሉ ሀሳቦችን የሚናገሩ ሰዎችም ቀድሞ ማዘጋጀት አገዛዙ የፋኖ ኃይሎች ከህዝብ ይነጥልኛም ብሎ ያሰበውን ሁሉም በግዳጅ ለማስረጽ እየሞከረ ነው ሲሉ ነው ተሳታፊዎች የተናገሩትም። ይህ የብልጽግና አገዛዝ ደግሞ የተጋለጠበት አካሄድ ስለሆነ ህዝቡ ግንዛቤ ያለው ቢሆንም አሁንም ግን የአገዛዙ አካሄድ ራሱ በህዝብና በንብረት ላይ የሚፈጽመውን ወንጀል የመካድ ጉዞ ስለሆነ በቀላሉ የሚታይ ሊሆን አይገባም ብለን። የስብሰባው ተሳታፊዎችም በአብዛኛው ስብሰባዎቹ ላይ የአገዛዙ መከላከያ አዛዦችና አባላት የሚገኙ ሲሆን፣ ይህም በህዝቡ ላይ ከፍተኛ የስነልቦና ጫና ለማሳደር ሆን ተብሎ የተረገ ነው ሲሉ ነው ተሳታፊዎች የተናገሩትም። ላብነትም ትላንት በምዕራብ ጎጃም ዞን ደንበጫ ከተማ በነበረው ስብሰባ ላይ የአገዛዙ ጦር ምስራቅ የኮር አዛዥ ብርጋዴር ጄኔራል ሶፊያን ሼክ መሐመድ መገኘታቸውን ተሳታፊዎች ተናግረዋል። በተመሳሳይ በሰሜን ሸዋ ዞን መራሃቤቴ ወረዳ በዛሬው ዕለት በተደረገው ስብሰባ የ101ኛ አየር ወለድ ክፍለ ጦር አዛዥ ኮሎኔል ማቲያስ ማዴቦ ተገኝተው በተሳታፊዎች ላይ ድምጻቸውን ከፍ ማድረግና ዛቻ በመፍጠር ጫና አሳድረዋል ሲሉ ነው የመረጃ ምንጮቻችን የተናገሩትም። ብልጽግና ፓርቲ ያደርገው ሁለተኛው ድርጅታዊ ጉባኤ ህገ ወጥና ተቀባይነት የሌለው ነው ተባለ። የጠቅላይ ሚኒስትሩ ፓርቲ የሆነው ብልጽግና ፓርቲ ባለፈው ጥር ወር ያካሄደው ሁለተኛ ዙር ድርጅታዊ ጉባኤ የተጨረበረና የፓርቲውን ህገ ደንብ ጭምር እየጣሰ በመሆኑ ምርጫ ቦርድ ውድቅ እንዲያደርገው ከፓርቲው ማዕከላዊ ኮሚቴ አባል አንዱ ጠይቀዋል። የማዕከላዊ ኮሚቴ አባሉ አቶ ታዬ ደንደአ ለምርጫ ቦርድ ያስገቡት ዝርዝር ደብዳቤ እንደሚያሳየው ፓርቲው አሁንም ማጭበርበሩን ቀጥሎበታል። ጠቅላይ ሚኒስትሩ ከምስረታት ጀምሮ በሀሰት የአባላት ቁጥር በማጭበርበር እንዲሁም የሌላ ድርጅትን ሀብት በመውረስና ባልተጠበቀ ሁኔታ ህጋዊ ያልሆነ ምዝገባ እንዲያደርግ መስራች ጉባኤውንም ሳያደርግ ህጋዊ እንዲሆንና ምርጫ እንዲወዳደር የተደረገው ብልጽግና ፓርቲን የሚመሩ ሲሆን፣ ራሱ የሀገሪቱ ገዥ ፓርቲ ነኝ ብሎ የሚጠራ ቢሆንም ደረጃው ግን ያን የሚያሳይ አልሆነም ይላሉ። በበርካታ ጉዳዮች ላይ ሀገር መምራትን ጨምሮ የማጭበርበር መዋሸትና ሌሎች ተግባራትን የሚፈጽመው ፓርቲውም የራሱን ስራ አስፈጻሚ አባላት ጭምር ማታለሉን ቀጥሏል። ከዚህ በፊት በተደረገው ጉባኤ ላይ ጠቅላይ ሚኒስትሩ መራጭ፣ አስመራጭ፣ ታዛቢ፣ ዳኛም ራሳቸውም ሊቀመንበር ሆነው የወጡበትን ጉባኤ አካሂዶም ሕጋዊ ነው የተባለለት ፓርቲው በርካቶች ቢቃወሙትም ያንን ሳያስተካክል ድጋሚ ሁለተኛ ዙር ድርጅታዊ ጉባኤ ሲያካሄድ አጭበርብረዋል። በመጀመሪያው ድርጅታዊ ጉባኤ ጨምሮ በርካታ የማጭበርበሪያ መንገዶችን የተጠቀመው ብልጽግና አሁንም በራሱ አባላት አጭበርባሪነቱ ተመስክሮበት ለምርጫ ቦርድ ጥያቄ ቀርቧል። ፓርቲው ሁለተኛ ዙር ድርጅታዊ ጉባኤ አጭበርብረዋል ያሉት የፓርቲው ቀዳሚ አመራር የነበሩትና ጠቅላይ ሚኒስትሩን ጨምሮ ፓርቲውን በመተቸት ለሰላም ሚኒስቴር ሚኒስትር ዴታነታቸው ተነስተው በኋላም ለአንድ አመት ገደማ የታሰሩት አቶ ታዬ ደንዳ ናቸው። አቶ ታዬ ደንዳ በዛሬው እለት ለምርጫ ቦርድ ያስገቡት ደብዳቤ ለኢትዮ ኒውስ የደረሰ ሲሆን ጉባኤው የተካሄደው በተጨበረበረ መንገድ ነው የሚል ሀሳብን ይዟል። አቶ ታዬ የተጨበረበረ ጉባኤን ይመለከታል የሚለው ደብዳቤያቸውን ለቦርዱ ባቀረቡና ቦርዱን ፈርሞ በተቀበላቸው በዚህ ደብዳቤ ላይ ግልጽ ሀሳቦችን አስፍረዋል። በደብዳቤው ላይ ብልጽግና ፓርቲ ከጥር 22 እስከ 2017 ዓ ም ሁለተኛ ድርጅታዊ ጉባኤውን በአዲስ አበባ ማድረጉ ይታወቃል ይሁንና ይህ ጉባኤ የተካሄደው በተጨበረበረ መንገድ ነበር ይላል ቀጥሎ ምክንያቱ ደግሞ የፓርቲው ህግ ደንብ በግላጭ መጣሱን ያነሱት አቶ ታዬ መጋቢት 2014 በአንደኛው የብልጽግና ጉባኤ በጸደቀው መተራሪያ ደንብ አንቀጽ 16 ቁጥር 10 መሰረት ሁሉም የፓርቲው ማዕከላዊ ኮሚቴ አባላት ቀጥተኛ የጉባኤው ተሳታፊ ናቸው ይላል ይላሉ ማስረጃቸውን ሲያቀርቡ ጨምሮም አቶ ታዬ ደንደአ መጋቢት 2014 በተደረገው ጉባኤ ላይ ከተመረጡ 225 የብልጽግና ፓርቲ ማዕከላዊ ኮሚቴ አባላት መካከል አንዱ እኔ ነኝ ካሉ በኋላ ይህንን ምርጫ ቦርድ ማስረጃ አለው ያውቃል፣ ይላሉ። ነገር ግን ፓርቲው መተራሪያ ደንቡን በመጣስ በሁለተኛው ጉባኤ እንዳልሳተፍ አድርጓል። ፓርቲው በጉባኤው እንዳልሳተፍ ብቻ ሳይሆን የመጠቆም የመምረጥና የመመረጥ መብቴን ጥሷል ካሉ በኋላ ለዚህም ሁለተኛ የብልጽግና ፓርቲ ጉባኤ የተጭበረበረ በመሆኑ ሕጋዊ ውጤት ሊኖረው አይገባም ብለዋል። አቶ ታዬ ባቀረቡ ማመልከቻ ከቦርዱ የምጠብቀው ውሳኔ ብለው በግልጽ እንደጠቀሱት ሁለት ውሳኔዎችን ጠይቀዋል። አንደኛው የብልጽግና ፓርቲ ሁለተኛው ጉባኤ የፓርቲው መተራሪያ ደንብ በመጻረር የተካሄደ በመሆኑ ጉባኤውና በጉባኤ የተተላለፉ ውሳኔዎች በሙሉ ሕጋዊ ውጤት እንደሌላቸው ይወሰን ያሉ ሲሆን፣ ሁለተኛው ደግሞ ፓርቲው ቦርዱ በሚሰጠው የጊዜ ወሰን ውስጥ በነባር መተራሪያ ደንቡ መሰረት የሁሉንም አባላት እኩልነት ያረጋገጠ ትክክለኛ ጉባኤ እስኪያደርግ በጊዜያዊነት እንዲታገድ ትእዛዝ እንዲሰጥና ትእዛዙን ካልተፈጸመ በህጉ መሰረት ፓርቲው እንዲሰረዝ ሲሉ ጠይቀዋል። አቶ ታዬ ደንደዓን ሀሳብ የያዘ ደብዳቤ ለምርጫ ቦርድ ዛሬ ያስገቡ ሲሆን ቦርዱ የሚሰጣቸውን መልስ እየጠበቁ እንደሆነ ኢትዮኒውስ ከመረጃ ምንጮቿ አረጋግጣለች። አቶ ልደቱ አያሌው ሌላ ዙር አውዳሚ ጦርነት ከፊታችን አፍጥጦ እየመጣ ነው አሉ። ፖለቲከኛው አቶ ልደቱ አያሌው የኤርትራ ጦር፣ የአማራ ፋኖም፣ የትግራይ ሰራዊት፣ የኦሮሞ ነጻነት ሰራዊት በጋራ ሆነው የብልጽግና ጦርና ሌሎች የአካባቢ ጥቅም ፈላጊ ኃይሎችን የሚገጥሙበት ጦርነት ከፊታችን አፍጥጦ መጥቷል ብለዋል። ፖለቲከኛው አቶ ልደቱ አያሌው ወቅታዊ ሁኔታዎችና ቀጣይ ሁኔታዎችን በተመለከተ የራሳቸውን ግልጽ እይታ በሰነድ ማቅረባቸውን ዛሬም ቀጥለዋል። በተለያዩ ጊዜያት ቢሆን የሚሏቸውን ሀሳቦች ጨምሮ ማስጠንቂያዎችንና ሊቆም ይገባል የሚሏቸውን የአገዛዙና የመላው ኢትዮጵያን ፖለቲከኞችና ምሁራን እንቅስቃሴን በመቃኘት የሚያቀርቧቸውን ጽሑፎች የብዙዎቹን ቀልብ የሚስቡና አነጋጋሪ የሚሆኑ ናቸው። በዛሬው እለትም ኦሮማይ እንደገና በሚል ባወጡት ረዘም ያለ መጣጠፍ ለሰላም በር እንክፈት፣ ጦርነቶችን እናስቀር ሲሉ ተማጽነዋል። አቶ ልደቱ ታዲያ በጽሁፋቸው ሌላ ዙር አውዳሚ ጦርነት ከፊታችን አፍጦ እየመጣ ነው ማለት አስፍረዋል። በአንድ በኩል በቀይ ባህርና አካባቢው ጂኦፖለቲካዊ ጥቅም አለን ብለው ከሚያምኑ የውጭ ኃይሎች ጋር በመተባበር የብልጽግና አገዛዝ በኤርትራና በተባባሪዎች ላይ ከተሳተ ስሌት ሳይመነጭ አደገኛ ጦርነት ለመክፈት ሁለንተናዊ ዝግጅቱን እየጨረሰ ይመስላል ይላሉ። አቶ ልደቱም ከማገዶ እንጨት የተሻለ ዋጋ የማይሰጣቸው የሀገራችን ባተሌ የወጣቶች ወደ ሙታን ማሰልጠኛ በገፍ እየታፈሱ በመጋዝ ላይ ያሉትም ለዚህ ነው ብለዋል። በሌላ በኩል ህዋት የኦሮሞ ነጻነት ሰራዊት፣ ፋኖን በከፊል የመሳሰሉ ታጣቂ ኃይሎችንም ምንም የጋራ አጀንዳ እንደቀመሩልን በግልጽ ባይነግሩንም የጠላት የጠላት ወዳጅ ነው በሚል የተለመደ ሳቢ ተባብረው ከሻቢያ ጋር ጭምር ተጣምረው በብልጽግናው አገዛ ትዕዛዝ ላይ ለመዝመት እየተዘጋጁ መሆኑ የአደባባይ ሚስጥር እየሆነ መጥቷል ብለዋል አቶ ልደቱ አያሌው። ይህ አይነት አዲስ የኃይል አሰላለፍ የያዘ ተጨማሪ ጦርነት ለይቶለት በአካባቢው ከፈነዳ ውጤቱ በሀገራችን መንግስት የለሽ ሁኔታን ከመፍጠር ባለፈ እንደ ሀገርና እንደ ሕዝብ እየተላለቁ የመፈራረስ አደጋ ሊያስከትል እንደሚችል መገመት አስቸጋሪ አይመስለኝም ብለው በጽሁፋቸው። አቶ ልደቱ አያሌው በጽሁፋቸው ማጠቃለያ ብለው ባነሷቸው ነጥቦች በግልጽ እንዳሰፈሩት አገዛዙ በሁሉም ነገር መቃወም ተገቢ ባይሆንም፣ በእኔ እይታ ግን በሚከተሉት ዋና ዋና ነጥቦችን ማንሳት ፈልጋለሁ ሲሉ አስፍረዋል። በአሁኑ ወቅት በሀገር ብሔራዊ ጥቅም ሰበብ አሰብን ከኤርትራ ለመንጠቅ መሞከር እየተላለቁ የመፍረስ አደጋን የበለጠ አይቀሬ ማድረግ ነው። በአሁኑ ወቅት አገዛዙ ህዋትን ለማጥፋት የሚወስደው እርምጃ መደገፍ እየተላለቁ መፍረስን መደገፍ እና መተባበር ነው። በአሁኑ ወቅት አገዛዙ ፋኖና የኦሮሞ ነፃነት ሰራዊትን በጦርነት ለማጥፋት የያዘውን አቋም መደገፍ እየተላለቁ መፍረስን መደገፍ እና መተባበር ነው። በአሁኑ ወቅት ሰላማዊ ድርድርና እርቅን ተቃውሞ መቆም እየተላለቁ መፍረስን መደገፍ እና መተባበር ነው። በአሁኑ ወቅት ከሻቢያ ጋር ተባ ተባብሮ የኢትዮጵያን ችግር ለመፍታት መሞከር እየተላለቁ መፍረስን መደገፍ እና መተባበር ነው። በአሁኑ ወቅት ጦርነትን ቋሚ አስተዳደር ዘይቤ አድርጎ በህዝብ ላይ ጦርነት እያካሄደ ያለውን የብልጽግና አገዛዝ መደገፍ እየተላለቁ መፍረስን መደገፍ እና መተባበር ነው ይላሉ አቶ ልደቱ መጨረሻን በአጠቃላይ ከፊታችን አፍጦ የመጣው ሌላ ዙር ጦርነት ለይቶለት ከፈነዳ ከፍንዳ በየትኛውም ምክንያት አገዛዙን ደግፋችሁ የቆማችሁ ዜጎች ጸጽታችሁ የእድሜ ልክ ተጠያቂነታቸውን ከሌን አልፎም የትውልድና የታሪክ እንደሚሆን ቅንጣታል ጥርጥር የለኝም ሲሉ አስፍረዋል። si የብልጽግናው አገዛዝ የመንግስት አካል የሆነው ድርጅት የትግራይ ልማት ማህበር ጉባኤ ድጋሚ ይካሄዳል። የሲቪል ማህበረሰብ ድርጅት ባለስልጣን በትግራይ ልማት ማህበር ትልማ በቅርቡን በመቀለ ከተማ ያካሄደው አስራ ሁለተኛ ጠቅላላ ጉባኤ በከፍተኛ አፈጻጸም ችግር ምክንያት ተጠናቋል ይላል። ከቅርብ ጊዜያት ወዲህ በውሀት መካከል የተፈጠረው ስንጥቅ በርካታ ጉዳዮችን እንደ አዲስ እያሳየ ሲሆን የትግራይ ልማት ማህበር አመራሮች ለምረጥ የተደረገው ጥረት በፓርቲው መካከል የተፈጠረውን ችግር ተከትሎም አለመግባባቶች የነበሩ ቢሆንም ግን አመራሮች ተሰይመዋል፣ የሚለው መግለጫ መውጣቱ ይታወቃል። ታዲያ ዛሬ የብልጽግናው አገዛዝ ልክ እንደ ምርጫ ቦርድ ሁሉ አሁን ላይ ደግሞ በሲቪል ማህበረሰብ ድርጅቶች በኩል በወጣ መግለጫ የትግራይ ልማት ማህበር ጉባኤ እንደገና ይካሄድ ብሏል። በተለይም የስራ አመራር ቦርድ አመራሮች ለምረጥ በተደረገው ሂደት ላይ በተፈጠሩ አለመግባባት ጉባኤው ያለምንም ስምምነት በመቋረጡ ባለስልጣኑ አዲስ ምርጫ ይካሄዳል ይላል። ባለስልጣኑ በወጣው መግለጫ እንዳመለከተው ጉባኤው ከመጀመሪያው ጀምሮ ተሳታፊዎችን በመምረጥ ረገድ ጉል ሆን ችግሮች ታይቶበታል ያለ ሲሆን ይህ ጉዳይ ለትግራይ ልማት ማህበር አመራሮች በተደጋጋሚ ቢገለጽም ጉባኤው በዚህ ችግር ቀጥሏል ይላል። የጉባኤው መጨረሻ አጀንዳ የነበረው የስራ አመራር ቦርድ ምርጫ ተሳታፊዎች መካከል መግባባት ሳይፈጠረው መቅረቱ ጉባኤው ያለምንም ስምምነት ተቋርጧል ያለው ድርጅቱ የተወሰኑ ተሳታፊዎችን ጉባኤው ጥሎ መውጣታቸውን አረጋግጫሉ ባይ ነው። ባለስልጣን ሁኔታ ማህበሩ ወደ መከፋፈል ሊያመራና ለህብረተሰቡ የሚሰጠውን ጥቅም ሊያስተጓጉል እንደሚችል ተገንዝብ ያለው የሚል ሲሆን የስራ አመራር ቦርዱ ምርጫውን በአስቸኳ ጉዳይ እንዲያስተካከልና አስፈላጊ የሆኑ እርማቶች እንዲደረጉ ጠይቋል። ይህን ተከትሎ ከዚህ ቀደም በተካሄደው ምርጫ ጋር ተያይዘው የሚከናወኑ ማንኛውም ተግባራት በባለስልጣኑ ዘንድ እውቅና የላቸውም ያለው ባለስልጣኑ በአሁኑ ሰዓት ታዲያ የትግራይ ልማት ማህበር 12ተኛ ጠቅላላ ጉባኤ የስራ አመራር ቦርድ ምርጫ በህግ ፊት እውቅና እንደሌለውና ተቀባይነት እንደሌለው እውቁ በማለት ውስጥ አቅርቧል። ከዚህ የቦርዱ ምርጫ ጋር በተያያዘ የሚከናወኑ ማንኛውም ተግባራት የፋይናንስ እንቅስቃሴና ሌሎች ውሳኔዎች በሕግ የሚያስጠይቁ እንደሆኑ በጥብቅ አስጠንቅቃለሁ ያለው ይህ ቦርድ በአሁኑ ሰዓት ከትግራይ በኩል የተሰጠው መልስ ግን አልታወቀም። የየመን ሁቲዎች በዴቪድ ቤን ጎሪዮን አየር ማረፊያ ላይ ለፈጸሙት የሚሳይል ጥቃት አጸፋ የመን ውስጥ የሚገኙ ቡድኑ በርካታ ኢላማዎች መመታታቸውን የእስራኤል ጦር አስታወቀም። የእስራኤል መከላከያ ኃይል ጥቃት የተፈጸመባቸው ስፍራዎች በየመን ሁዳይዳህ ወደብና በከተማዋ በሚገኘ ሲሚንቶ ፋብሪካ ላይ ሲሆን እነዚህም የሁቲ ኃይሎች የአቅርቦት ማዕከል ናቸው ተብሏል። ጥቃቱ ተፈጽሟል የተባለው ከአሜሪካ ጋር በቅንጅት ሲሆን ሰላሳ ጀቶች ተሳትፎበታል ተብሏል። ሁቲዎች ውርለት በእስራኤል የአየር ማረፊያ ላይ የፈጸሙትን ጥቃት ተከትሎ እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ ለማስፋፋት ላወጣችው ቅድም ምላሽ አየር ማረፊያዎቿን ኢላማ በማድረግ አጠቃላይ የአየር እንቅስቃሴዎቿን እናቅባለን ብለዋል። የአየር ጥቃቱ የአሜሪካና የእስራኤል የጋራ ወረራ ነው ያለው በኢራን የሚደገፈው ሁቴ እስራኤል ሰኞ እለት በፈጸመችው ጥቃት 21 ሰዎች ቆስለዋል። አሜሪካ ግን በጥቃቱ ተሳትፎ እንደሌላት ስታስተባብል ተደምጣለች፣ ይላም ቢቢሲ የእስራኤል መከላከያ ኃይል የተፈጸመውን ጥቃት በወደብ ላይ የቆም መርከቦችን ለመከላከል የተወሰደ ግልጽ እርምጃ ነው ይላል። ጥቃቱ የተፈጸመው የስሚንቶ ፋብሪካ የቡድኑ ወሳኝ የገንዘብ ምንጭ መሆኑና ከመሬት በታች መተላለፊያዎች፣ እንዲሁም መሰረተ ልማቶች ለመገንባት የሚያገለግል ነው። በተጨማሪም ወደቡም ከኢራን የሚመጡ የጦር መሳሪያዎች መተላለፊያ ነው በሚል ኢላማ አድርጌዋለሁ ብሏል። ጥቃቱ የተፈጸመው ወደብ የመን ካሏት የባህር በሮች መካከል ሁለተኛውና ትልቁ ሲሆን ወደ አገሪቱ ከሚገባው ምግብ 80 በመቶ በዚህ ወደብ በኩል ያልፍ ነበር ይላል በሁቲ የሚመራው የጤና ሚኒስቴር አልአቀባይ አቀባይ ኤልኒስ አል ሳቢህ ቢያንስ 21 ሰዎች በጥቃቱ ተገድለዋል ብለዋል። በዩክሬን የድሮን ጥቃት ምክንያት የሞስኮ አውሮፕላን ማረፊያዎች መዘጋታቸው ተሰምተዋል። ዩክሬን ለሁለት ተከታታይ ምሽቶች በግዛቷ ውስጥ የሰው አልባ አውሮፕላን ጥቃት መፈጸሟንም ሩሲያ አስታውቃለች። የሞስኮ አራቱም ዋነኛ አውሮፕላን ማረፊያዎች የሰው አልባ አውሮፕላን ወይም ድሮን ጥቃት ተከትሎ ለሰዓታት መዘጋታቸውን ቢቢሲ ይፋ አድርጓል። የሞስኮ ከንቲባ ሰርጌ ሶቢያን እንዳሉት ከሆነ 19 ከተለያዩ አቅጣጫዎች የተወነጨፉ የዩክሬን ድሮኖች ሰማይ ላይ ሳይደርሱ ወድመዋል። የተወሰኑ ድሮኖች ግን ዋነኛ አውራ ጎዳናዎች ላይ እንዳረፉና በሰዎች ላይ ጉዳት አለመድረሱን ተናግረዋል። ዩክሬን ጥቃቱ መፈጸሙ ባታረጋግጥም የኬቭ ከንቲባ በኩላቸው ሩሲያ ምሽት ላይ የድሮን ጥቃት መሰንዘሯን ገልጸዋል። የሩሲያ ፔንዛና ና ቮኖሮዝ ከተሞች ከንቲባዎችም የድሮን ጥቃቱ ኢላማ ሆነዋል ተብሏል። ያልተረጋገጡ የሩሲያ ወታደራዊ ድረ ገጾች እንደሚሉት በደቡብ ሞስኮ የሕንፃ መስኮቶች ተሰባብረዋል። የሩሲያ መከላከያ ሚኒስቴርም ሰኞ 26 የዩክሬን ድሮኖች እንዳከሸፈ ጨምሮ ወቁልኝ ብሏል። ዩክሬን ባለፈው ወር ባረሰች የድሮን ጥቃት ሶስት ሰዎች ሞስኮ ውስጥ መገደላቸው የሚታወቃም። ባለፈው ሳምንት ዩክሬን ወደ ሩሲያም ኩርሱ ግዛት ለመግባት እየሞከረች እንደሆነ ሪፖርቶች ሲወጡ የተደመጡ ሲሆን ከሁለት ወር በፊት ሩሲያ አካባቢ ሙሉ በሙሉ መቆጣጠሯን አስታውቃለች ዩክሬን ግን አሁንም በስፍራው ወታደሮች አሉ ባይናት ዩክሬን ባረሰችው ጥቃት ሳቢያ ያሳለፍነው ሰኞ ዕለት በኩርሱኬ በሚገኘው ሪሊስክ ከተማ የኤሌክትሪክ አቅርቦት መቋረጡንም አገረ ገዥ አስታውቋል ይላል ቢቢሲ በዘገባ የተወዳቸውና የተከበራቸው የትዩኒስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ መልካም ጊዜ